አሁን በጣም ደስ ብሎኝ ነው። ትልቅ አባታችን ስርዓት ነው ያስተብረነውና ደስ ካለኝነት ተገኝተናል። የሙዚቃው አካል ብቻ በመመልከት ያዘጋጀነው ነው። ኢትዮጵያዊ ባህልና ወግ ተጠብቆ ማለት ነው። የዚህ ትዝታዎች ባላባቶች እንደሚቆጡት በትከሻ ሽምጥ እየተዘዋወረ ኦዲያንስና ሙዚቀኛ በቅርብ

ጥሩ እንደሆነ ነው። የትኬቶቻችን መልስ እየነገረን ነው። ማባለቦቹ በጣም ደስተኞች ናቸው። ከርብ እናመሰግናለን። ከጎናችን አዳሯቹ ስለተገኛችሁ አመሰግናለሁ። እዚህ ላይ እዚህ ደግሞ መመለስ አለብን

የኮንሰርቱን ምን ያህል ርቀት ይደረበታል፣ ምን አይነት ዲቴሎች አሉ፣ የሚለውን ደግሞ ከልብ ከልብ እናመሰግናለን። እኛ ክብራችሁ። እነዚህ ደግሞ ሌጀንድ የሆኑ አርቲስቶች መድረክ ላይ ቅዳሜ የሚያዚያ ዐሥራ ስምንት የሚሞሸሩበት እናንተ ልታደረግ ስለመጣችሁ በመጀመሪያ ከልብ እናመሰግናለን። ቀዳሚ ጓደኞች ብዙ ነገር ቢያጸውታል። ሽር ጉድ ኢንተርቴይመንት ከተቋቋመን ትንሽ ቆየት ብሏል። በብዛት ሰውን ለማስደሰት ምን ያስደስተዋል፣ ምን ይዘን ልንመጣ እናዝናነዋለን፣ ያለው ላይ ምን እንጨምራለን ብሎ በማሰብ የመጀመሪያ መፈጫውን እነዚህም ትላልቅ አርቲስቶች አንዳንድ ጥምረቶች እድል ሆኖ ላይከገሙ ይችላሉ። ብዙ ጊዜ ኪነት ላይ ደግሞ ይህ ተመልክተናል። ይሄ ጥምረት ደግሞ ለማየት በጣም ብዙ ሰዎች ሲጠይቁና ሲጓጉ ነበረ። አሌክስ አረውስጥ ተገባበት ጊዜ ጀምሮ ከቦሳዬ ላ አሌክስን ለማየት በራሱ ደሞ ቦሳዬ ና የት የተሰሩት አለ። እነሱም ደግሞ አብሮ ለማየት በትክክል በጣም ብዙ ሰዎች ሲጠይቁና ሲጓምበት ነበረ። ድግስ ነበረ። አሁን ጊዜው ደርሶ እነዚህ ሰዎች ህብረ ጉዳ ጣምሮ ሚያዚያ 18 በሚሊኒየም አዳራሽ ዝግጅቱን ጨርሷል ማለት ነው። እንግዲህ ያው ኮንሰርት ሲዘጋጅ ወይም እንደዚህ አይነት ትላልቅ ኤቨንቶች ሲዘጋጁ ጥቅማቸው አንድ ብቻ አይደለም፣ ብዙ ማህበራዊ ፋይዳዎች አሉት። ለምሳሌ የስራ ዕድል ብንል የሆነ ካምፓኒ እንትን ከሚለው በላይ በጣም ብዙ ሰዎች የስራ እድል ያገኛሉ። ከዛ በተጨማሪ ደግሞ እጅግ በጣም ብዙ ሰዎች በዚህ ላይ ይደሰታሉ ማለት ነው። በራሱ አንድ ኪነጥበብ፣ ልዩ ኪነጥበብ ምን ያህል ለሀገር ፋይዳ ትል አስተዋጽኦ እንደሚጫወት ለእናንተ ማስረዳት ለቀባቢ ማርጋት ይሆንብኛል። እኔ አሁን ቀጥታ ምንደረው ለምሳሌ የዚህ ዝግጅት ልዩ የሆነ ስፔሻል ቴብል እንባላለን። ስፔሻል ቴብል ውጭ አገር ላይ ብዙ ጊዜ ተሞክሯል። ብዙ ኮንሰርቶች ላይ አይተናቸዋል። እኛ ደግሞ የመጀመሪያዎቹን እናስባለን። ይሄ ስፔሻል ቴብል አምስት ሰዎች ሊገኙበት ነው። ሀምሳ ቴብሎች ብቻ ለሀምሳ ሰዎች ብቻ ሚጠት እና አንድ ቴብል ላይ አምስት ሰዎች ይገኛሉ ማለት ነው። ያ ማለት ለምሳሌ በቅርበት የቤተሰብ ያክል አርቲስቶቹ ጋር ቅርብ ሆኖ እንዲከታተል ያደርገዋል። አንተም ቅድም እንደገለጸው የልጅስ መስተንግዶ ልክ በፊት አባቶቻችን እንደሚያረጉት በትከሻ ስጋው እየዞረ፣ ወጡ እየተቆረጠ በከፍተኛ ማጎራራጃ እየታጀበ የሚካሄድ ነው ማለት ነው። ያ ማለት አርቲስቶቹን መሸለን፣ ማበረታታት። ሰው ደግሞ ባለው ነገር ከፍሎ መዝናናት ለፈለገ ሰውና ላሰበ ሰው ከሀሳቡ እንዳይወድን በክላሴ ይዝናናል። ባለ ነገር ትናደርጋ በላለው ሰው የአንድ ክላስ ጠብቀን እንትን ለማድረግ ስፔሻል ቴብል የሚባለውን አዘጋጅተናል ማለት ነው። ያ ስፔሻል ቴብል እንዳልኳችሁ አንድ ቴብል ላይ አምስት ሰዎች ይገኛሉ ለሃምሳ

ተለዩእነብእንግዲህ የመጀመሪያው ዙር ዋሴ እንደተናገረው አልቋል። ከአንድ ቀን ብዛቱ ከመካሄዱ አንድ ቀን በፊት